ምዕራፍ 14 አብርሃም ሎጥን ከምርኮ እንደመለሰው። በሰናወር ንጉስ በአሚሮፌል በኤላሳር ንጉስ በአርዮክ በኤላድ ንጉስ በኮሎዶን ጎሞር በአዛም ንጉስ በቴሮጋል ዘመን እንዲህ ሆነ፣ ከሰዶም ንጉስ ከባላ ከገሞራ ንጉስ ከበርሳ ከአዳማ ንጉስ ከሰናወር፣ ከሲባዮ ንጉስ ከሲምባወር ሴጎር ከተባለች ከባለ ንጉስም ጋር ጦርነት አደረጉ። እነዚህ ሁሉ በኤሌቄን ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባሕር ነው። ዐሥራ ሁለት ዓመት ለኮሎ ጎሞር ተገዙ። በዐሥራ ሦስተኛው ዓመት አመፁ። በዐሥራ አራተኛው ዓመት ኮሎዶጎሞር ከእርሱ ጋር የነበሩትን ነገሥታት መጡ። ራአይትን በአስጣሮት ቃርናይም ከእርሱም ጋር ጽኑአን ሰዎችና ኦሚዎስን በሴዊ ከተማ ገደሏቸው። በሴር ተራራ ያሉ የኬሮዎስ ሰዎችንም በበረሃ አጠገብ እስካለችው እስከ ፋራን ዛፍ ድረስ መጥቷቸው፣ ተመልሰውም መቃዴስ ወደ ተባለች ወደ ፍርድ ምንጭ መጡ። የአማሌቅን አለቆች ሁሉና በአሳሶን ታማር የሚኖሩ አሞራውያንንም ገደሏቸው። የሰዶም ንጉሥና የገሞራ ንጉሥ፣ የአዳማ ንጉሥ፣ የሲባዮን ንጉሥ ሴጎር የተባለች የባላቅ ንጉሥም ወጡ። እነዚህ ሁሉ በጨው ሸለቆ በእነርሱ ላይ ለሰልፍ ወጡ። ከኤላም ንጉሥ ከኮሎዶጎሞር ከአሕዛብ ንጉሥ ከቴሮጋል ከሰናወር ንጉሥ ከአሜሮፌል ከአላሳር ንጉሥ ከአሪዮክ ጋር ተጋጠሙ። እነዚህ አራቱ ነገሥታት ከአምስቱ ነገሥታት ጋር ተዋጉ። ያም የጨው ሸለቆ የዝፍት ጒድጓዶች ነበሩበት። የሰዶም ንጉሥና የገሞራ ንጉሥም ሸሹና በዚያ ወደቁ። የቀሩትም ወደ ተራራው አገር ሸሹ። የሰዶምና የገሞራን ፈረሶች ሁሉ፣ ስንቃቸውንም ሁሉ ይዘው ሄዱ። እነርሱም የአብርሃምን የወንድም ልጅ ሎጥንና ገንዘቡን ይዘው ሄዱ፣ እርሱም በሰዶም ይኖር ነበርና። ካመለጡትም አንድ ሰው መጣ፣ ለዕብራዊው ለአብርሃምም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ በአእሞራዊው የመምሬ ዛፍ ይኖር ነበር። እነዚህም ከአብርሃም ጋር ቃል ኪዳን ገብተው ነበር። አብርሃምም የወንድሙ ልጅ ሎጥ እንደ ተማረከ በሰማ ጊዜ ወገኖቹንና ቤተሰቦቹን ሁሉ ቆጠራቸው። እነርሱም ሦስት መቶ ዐሥራ ስምንት ሆኑ። እስከ ዳን ድረስ ተከትሎ አሳደዳቸው። እርሱም ከብላቴኖቹ ጋር በሌሊት ደረሰባቸው መታቸውም። በደማስቆ ግራ እስካለችውም እስከ ሆባ ድረስ አሳደዳቸው። የሰዶምንም ፈረሶች ሁሉ አስመለሰ። ደግሞም የወንድሙን ልጅ ሎጥን፣ ንብረቱን፣ ሴቶችንና ሕዝቡንም አስመለሰ። መልከ ጸደቅ አብርሃምን እንደባረከው ኮሎዶጎሞርንና ከእርሱ ጋር የነበሩትን ነገስታት ወክቶ ከተመለሰም በኋላ የሰዶም ንጉሥ ንጉስ የንጉስ ሜዳ በሆነው በሰዊ ሸለቆ ሊቀበለው ወጣ የሳሌም ንጉስ መልከጼዴቅም እንጀራንና የወይን ጠጅን አወጣ እርሱም የልዑል እግዚአብሔር ካህን ነበር አብርሃምንም ባረከው አብርሃም ሰማይና ምድርን ለፈጠረ ለልዑል እግዚአብሔር የተባረከ ነው ጠላቶችህም በእጅ የጣለልህ ልዑል እግዚአብሔር ብሩክ ነው አለው። አብርሃምም ከሁሉ አስራትን ሰጠው። የሶዶም ንጉሥም አብርሃምን ሰዎቹን ስጠኝ፣ ፈረሶችን ግን ለአንተ ውሰድ አለው። አብርሃምም የሶዶምን ንጉሥ አለው ሰማይና ምድርን ወደ ፈጠረ ወደ ልዑል እግዚአብሔር እጄን ከፍ አደርጋለሁ። አንተ አብራምን ባለጠጋ ጠጋ አደረግኩት እንዳትል ከአንተ ገንዘብ ሁሉ ፈትልም ቢሆን የጫማ ማዘቢያም ቢሆን እንዳልወስድ ብላቴኖች ከበሉት እህልና ከእኔ ጋር ከመጡት ድርሻ በቀር አውናን አሴኮልም መምሬም እነርሱ ድርሻቸውን ይውሰዱ።